ጤና ይስጥልን እንደምትሰነበታችሁ፣ የተወደዳችሁ ተመልካቾች ወሎ ዩኒቨርስቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው ማህደር ወሎ መሰናዷችን ተጀምሯል። የዛሬው ማህደር ወሎ መሰናዷችን ትኩረት በዩኒቨርሲቲው የሕክምናና ጤና ሳይንስ ኮሌጅ ስር የመጨረሻ አመት ተማሪዎች በማህበረሰቡ ዘንድ ያሉ ችግሮችን ለይተው መፍትሄ ያመላክታሉ። በዚህም በንጹህ መጠጥ ውሃ፣ በመጸዳጃ ቤት ግንባታና በሌሎች ስራዎች ተሳትፎ ያደረጉበት የዛሬው ማህደር ወሎ መሰናዷችን ትኩረት ነው።

በወሎ ዩኒቨርሲቲ የህክምናና ጤና ሳይንስ ኮሌጅ ተመራቂ ተማሪዎች በማህበረሰብ አገልግሎት ፕሮጀክት በህብረተሰብ ውስጥ ያሉ ችግሮችን በመለየት ለችግሮቹ አስቸኳይ መፍትሔ እንዳፈላልጉ በተሰጣቸው ስምሪት መሰረት የአካባቢውን ህብረተሰብ ተጠቃሚነት ያረጋግጡ የተለያዩ ተግባራትን አከናውነዋል። በትምህርት ቤቶች የመጀመሪያ ህክምና እርዳታ መስጫ ማዕከላት፣ የሴት ተማሪዎች ንጽህና መጠበቂያና ማረፊያ ክፍሎች ግንባታ፣ የመጸዳጃ ቤትና የንጹህ መጠጥ ውሃ አቅርቦት ስራዎችን ማከናወን መቻላቸውን በዩኒቨርሲቲው የህክምናና ጤና ሳይንስ ኮሌጅ የስራ ኃላፊዎች ተናግረዋል። ህክምናና ጤና ሳይንስ ኮሌጅ ዋና አላማው ማህበረሰቡ ጋር ያሉ ችግሮች ምንድን ናቸው፣ ምንነታቸው ከተለየ በኋላ ደግሞ ምን መፍትሄ ያስፈልጋቸዋል፣ እንዴት ችግሮቹ ይፈቱ የሚለው ላይ አተኩሮ ነው የሚሰራው። ያንንም ነው ተመራቂ ተማሪዎቹ ይሄንን ተመርቀው ሄደው ቀጥታ ማህበረሰብ ውስጥ ከመግባታቸው በፊት በእኛ ድጋፍ መምህራን ሱፐርቫይዝ እያደረጓቸው የማህበረሰብን ችግር ለይተው የሚመለ ያንን የለዩትን ችግር እንዴት አድርገው መፍታት እንዳለባቸው የሚያሳዩበት ነውና በተለያየ ቦታ የተለያየ ስራዎች ተሰርተዋል። ለምሳሌ ብናነሳ ትምህርት ቤቶች አካባቢ ላይ ያለው ማለት ነው። ትምህርት ቤቶች ላይ አሁን ይሄ የመጀመሪያ ህክምና እርዳታ መስጫ ተቋቁሟል። እሱ ትልቅ ነገር ነው። ስለዚህ የተለያየ ችግር ይፈጠራል። ድንገተኛ የሆነ ማለት ነው ድንገተኛ የሆነ ችግር ሲፈጠር ምን ያስፈልጋል? ወዲያውኑ ህይወትን መታደግ ያስፈልጋል። ህይወትን ለመታደግ ደግሞ የመጀመሪያ ህክምና እርዳታ አስፈላጊ ነው ማለት ነው። ለዛ ምን ያስፈልጋል? ተቋም ወይም ሴንተር ያስፈልጋል ማለት ነው። ውስጥ ላይ በቀላል ነገር የምታቋቁመው ያስፈልጋል ማለት ነው። ስለዚህ የኛም ልጆች ትምህርት ቤቶቹ ላይ ይሄ ነገር ባለመኖሩ ምክንያት ይሄን ችግር አይተው ምንድን ነው ያደረጉት ለዚህ ችግር የተለያዩ ግብዓቶችን አሟልተው ክፍሎችን አዘጋጅተው ይሄ እንደ አንድ የስራ ክፍል ስራ እንዲጀምር ነው ያደረጉት። ስራ እንዲጀምር ማድረግ ብቻ አይደለም፣ ተገቢውን የሆነ ስልጠና ሰጥተዋል። ከተማሪዎች አሰልጥነዋል፣ ከመምህራን አሰልጥነዋል ማለት ነው። ስለዚህ በቀላሉ ችግር ሲፈጠር አደጋ ሊሆን ይችላል፣ አክሲደንት ሊሆን ይችላል፣ የመጀመሪያ ሕክምና እርዳታ ሰጥተው ህይወትን የበለጠ የከፋ ጉዳት ላይ ሳይደርስ ወደሚመለከተው የሕክምና ተቋም እንዲልኩ ትልቅ እገዛ ያደርጋል ማለት ነው። ከዚህም በተጨማሪ በጣም ወሳኝ የሆነው ነገር ደግሞ የሴቶች የንጽህና መጠበቂያ ክፍል መዘጋጀቱ ትልቅ ነገር ነው። ይሄ ራሱ ማለት ነው። በአጠቃላይ ሚኒ ና ከፍ ያለ ፕሮጀክት ብለን የምንከፍላችኋሉ በአጠቃላይ ወደ ሰላሳ አንድ ይደርሳሉ። ከሰላሳ አንድ ውስጥ አሁን አሁ ይሄ በቧንቧ ውሃ ክፍለ ከተማ መገናኛ ቀበሌ ላይ ቀበሌ ገበሬ ማህበር ውስጥ ነው ያለ ነው። ለረጅም አመታት የውሃ እጥረት ያለበት አባወራ ነው። ውሃ የለውም መንገድ የለውም። እንደምታዩት ውሃ በጣም ተንገላተው ነው። ይሄ ደግሞ ውሃ በአግባቡ አለማግኘት አንዱ የጤና ችግር የሚያመጣ መንስኤ ነው። ስለዚህ ተማሪዎቻችን ውሃ ወለድ በሽታዎች እንዳሉ መረጃ ሰበሰቡ። ከዛም በኋላ እንደዚህ አይነት ፕሮጀክት ለመስራት በቁ። ስለዚህ ብዙ ናቸው። አሁን ይሄ እዚህ አካባቢ ያለው ፕሮጀክት የእናቶቻችንን ድካም ትተነው እንኳን የውሃ ወለድ በሽታዎቹን በከፍተኛ ሁኔታ ይቀንስልናል። ምክንያቱም የሚቀዱት ከሚፈስ ውሃ ላይ ነው የሚቀዱት እና ያ ደግሞ በከፍተኛ ሁኔታ ወለድ በሽታዎች ያጋለጣል። ስለዚህ ያንን ከመቀነስ አንጻር ከፍተኛ ስራ ተሰርቷል። ሌሎችን ፕሮጀክቶች አሉ። ተፈናቃይ ወገኖቻችን ባሉበት ቦታ በትምህርት ቤት፣ በጤና ጣቢያ የተለያዩ ስራዎች ተሰርተዋል። እነዚህ በዋናነት በሽታ ሰውን ከማጥቃቱ በፊት መከላከል ቅድሚያ መሰራት ያለበት ስራ ስለሆነ ያ በጣም ወሳኝ ስራ ነው፣ እና በሽታን ከመከላከል አንጻር ከፍ ያለ ስራ ወይም ደግሞ ኢምፓክት አላቸው ብለን እናስባለን። ተማሪዎቹ በተለያዩ አካባቢዎች ከስድስት ሚሊየን ብር በላይ ዋጋ ያላቸው የህዝብ መገልገያ ተቋማትን መገንባት ችለዋል ያሉት በወሎ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ተወካይ ቺፍ ኤክስኪቲቭ ዳይሬክተር ዶክተር መታደል አዳነ፣ የሰሯቸው ስራዎች ኮሌጁን እና የዩኒቨርሲቲውን ማህበረሰብ ያኮሩ ከመሆናቸውም በላይ የህጻናትን ጤና በመጠበቅ በኩል የማይተካ ሚና እን እንዳላቸው አንስተዋል። የህክምናና ጤና ሳይንስ ኮሌጅ ተመራቂ ተማሪዎች ከአራት አመት እስከ ስድስት አመት ትምህርታቸው የተካተሉ ናቸው። የህክምና ዶክተር ዲግሪ ተመራቂዎች የስድስት አመት፣ የአንስቴዥያ አራት አመት ተኩል የፋርማሲ አምስት አመት፣ ሌላው የጤና ዘርፍ አራት አመት። በአጠቃላይ በአስራ አራት የዲግሪ ፕሮግራሞች ወደ አምስቱ ዘጠና አምስት ተማሪዎች በካሪክለው መሰረት መጨረሻ አመት ላይ ሲሆኑ በጋራ ስራ ከያዙ በኋላ ጤና ጣቢያም ወይም ሌላ ቦታስ መዶ በቲም ወርክ ስለሚሰሩ በጋራ የህብረተሰቡ ችግር ለመቅረፍ ስራ ይሰራሉ። ያ ፕሮግራም ቲም ትሬኒንግ ፕሮግራም ይባላል። ስለዚህ ችግሮችን ለመለየት መጀመሪያ መረጃዎችን ይሰበስባሉ። ከማህበረሰቡ መረጃዎች ከሰበሰቡ በኋላ ችግሮችን ፕራታይዝ ያደርጋሉ። በማህበረሰቡ የተለዩ ችግሮችን ለመቅረፍ ከተለያዩ አጋር አካላት ፕሮጀክት በመንደፍ ፕሮፖዛል በመጻፍ ፈንድ ያሰባስባሉ። ያን በማድረግ ሂደት እንግዲህ በደሴና በኮምቦልቻ አምስት ዘጠና አምስት ተማሪዎቻችን በዘጠኝ ግሩፕ ፎሩም ሆነው በአጠቃላይ ወደ 31 ፕሮጀክቶችን ዲዛይን አድርገው ከዛ ውስጥ ሀያ ፕሮጀክቱ በደሴ ከተማ በተለያዩ ቀበሌዎች በኮምቦልቻ ደግሞ 11 ፕሮጀክቶች፣ በአጠቃላይ 11 ፕሮጀክት ግምታቸው ወደ 6 ሚሊዮን ብር የሚጠበቅ ትልቅ ችግር ፈች ስራዎች ሰርተዋል። ቅድም እንዳያችሁ ትምህርት ቤት ላይ የተሰሩ ለሴ ተማሪዎች የሚሆ መቀየሪያ የፈርስቴድ መስጫ ሽንት ቤት ይሄ አሁን ያያችሁት ውሃ የመጠጥ ውሃ በተለይ ይሄ ውሃ በጣም ማህበረሰቡ ከፍተኛ ችግር ያለበት ከወንዝ ውሃ እየቀዳ የሚጠቀምበት፣ እንግዲህ አሁን የቧንቧ ውሃ አገኘ ማለት ነው። ይሄ በተማሪ ሀሳቡ ተጸንሶ መስራት በጣም ትልቅ ነገር ነው። በጣም ብዙ ብር ኢንቨስት የተደረገበት ነው። ብዙ አገር አካላት ያስተዋጽኦ ያደረጉበት ነው። በአጠቃላይ ተማሪዎች ከመርቃቸው ፊት ህብረተሰቡ ውስጥ ያለው ችግር ምንድን ነው የሚለውን ካዩ በኋላ እንዴት ነው ደግሞ ፍትሄ የሚሰጠው የሚለውን ያን ፕሮፖዛል ለመግደ ዲዛይን አድርገው የሰሩበት ነው። በጣም ህብረተሰቡ እንዳየች በጣም ደስተኛ ነው። እንግዲህ ከሳምንት አትሊስት አንድም ቀን ውሃ ያገኙ ነው በሆን በኋ ከወንዝ እየሄዱ ነበር የሚቀሩት። ዛሬ እንግዲህ ከውሃ መብሪያ በሰጠው መረጃ ምሳት ቢያንስ ከሳምንት ሶስት ቀን ውሃ ፕሮግራም ተይዞ እየቀዱ ይጠቅማሉ ማለት ነው። ይህ እንግዲህ በህፃናት ጤና ላይ በተለይ በተለያዩ በሽታዎችን በመቀነስ ከፍተኛ አስተዋጽኦ ይኖራል ብለን እናስባለን። የሕክምናና ጤና ሳይንስ ኮሌጁ ተመራቂ ተማሪዎች በደሴ ከተማ የመገናኛ ቀበሌ ነዋሪዎችን የዘመናት የንጹህ መጠጥ ውሃ ጥያቄ መመለስም ችለዋል። ተማሪዎቹ ወደ ማህበረሰቡ ተቀላቅለው ችግሮችን ከለዩ በኋላ ቅድሚያ የሚሰጣቸውን ለመፍታት ይሰራሉ። ከለዩቸውና አስቸኳይ መፍትሄ ከሚሹ ችግሮች መካከል በደሴ ከተማ የመገናኛ ቀበሌ ነዋሪዎች የንጹህ መጠጥ ውሃ እጥረት አንዱ መሆኑን የተማሪዎቹ ተወካይና የፕሮጀክቱ አስተባባሪ እጩ ዶክተር ኦዚያን ሸቴ ይገልጻል። ሲቲፒ የመጀመሪያው ዊክ ላይ ኮሚኒቲ ዲያግኖሲስ በሚል ወደ ኮሚኒቲው በመግባት የተለያዩ መጠይቆች መጠይቆችና ቸክሊስቶች አሉ። በእነሱ አማካኝነት በመጀመሪያው ሳምንት የተሰበሰበውን ዳታ በሁለተኛ ሳምንት ላይ አናላይዝ ይደረግና የተለዩትን ችግሮች ቅድሚያ የሚሰጠውን እንለያለን። ቅድሚያ ለመስጠት የምንጠቀምባቸው ክራይቴሪያዎች አሉ። በነዛ መሰረት ፕራይታይዝ ካረግን በኋላ አቅም በሚፈቅደው መጠን ከተለያዩ አጋር ድርጅቶች ጋር በመተባበር ችግሩን አይደንቲፋይ ካደረገ በኋላ እነዛን ችግሮች አድሬስ ያደርጋል ማለት ነው። ስለዚህ ከዛ ውስጥ አንዱ የሆነው የእኛ የቧንቧ ሄልዝ ሴንተር ቲቲፒ ግሩፕ እንደ አንድ ችግር አይደንቲፋይ ያረግ ነው። ምንድን ነው የንጹ ውሃ አቅርቦት ችግር ነበረ። እዚህ ሰፈር መጀመሪያ ይሄ የምንገኝበት ቦታ መገናኛ ቀጠና አምስት ነው። እና እንደ ነገርኩ በመጀመሪያ ዊክ ላይ እዚህ ድረስ ነበረ ዳታውን የሰበሰብ ነው ወደ ከተማ አስተዳደር የገባው በዘጠኝ ነው ስለዚህ የመሰረተ ልማት ችግሮች ነበሩበት። በዋናነት ደግሞ ከኛ እኛ ከለየ ነው ችግር ጋር የሚገናኘው ምንድነው? ቅድም እንደነገርኩ የንጹህ ውሃ አቅርቦት ችግር ነበረ እሱንም ምንድነው ከ ከውሃ ወለድ በሽታዎች ጋር ተያያዥ ጤና ነክ ችግሮችን አይደንቲፋይ ያደረግን የጤና ነክ ችግሩ ምንድን ነው ብለን በምናይበት ሰዓት ኦብዘርቭ የምናደረገውም ነበር። ከዳታ አናሊሲሱ በተጨማሪ ከፍተኛ የሆነ የንጹህ አቅርቦት ችግር አለ። ለሚመለከተው የመንግስት አካል ጥያቄዎችን ሲያቀርቡ ኖረዋል። ሁኖም ግን በበጀት ጥረት ምክንያት እስከ ሁለት ሺ አሁንኛ መተን ችግሩን እስከምናይ ድረስ ጥያቄዎች የተለያዩ ጊዜ ፔቲሽን አስገብተዋል። ፔቲሽኑ ያው በበጀት እጥረት ምክንያትና ካለው አሁናዊ ነባራዊ ሁኔታ መልስ ሳያገኙ ቆይተዋል ማለት ነው። ይህንን የውሃ እጥረት በተወሰነ መጠን ያው በተማሪ አቅም ቢሆን አድሬስ ለማድረግ ሞክረናል ማለት ነው። ከዋና መስመር ከሜን የከተማው ሪዘርቫየር በመጥለፍ በአካባቢያቸው እንዲደርስ ማድረግ የማድረግ ስራ ነው የሰራ ነው። ከዋናው መስመር 1.2 ኪሎ ሜትር ነው የሳብ ነው። የተለያዩ ድጋፎች በሙያዊ ቴክኒካል ፕራይሶችም ስላሉ ከ350 ሺ ብር በላይ የሰውን ጉልበት አጠቃላይ በሌበር ፎርስ ከደመር ነው ወደ 850 ሺህ የሚሆን ወጪ ይደርሳል ማለት ነው። የንጹህ መጠጥ ውሃ ችግሩ በአካባቢው የውሃ ወለድ በሽታዎችን በማስከተሉ ህብረተሰቡ የጤና ቀው ሲገጥመው እንደነበርና ችግሩን በዘላቂነት ለመቅረፍ መስራታቸውን የተናገረው የጩ ዶክተር ኦዚያን ሸቴ ኢፋዳ ከተሰኘና ከሌሎች ተቋማት ባገኙት ድጋፍ ስምንት መቶ አባወራዎችን ተጠቃሚ የሚያደርግ የንጹህ መጠጥ ውሃ መገንባት መቻላቸውን ነው የገለጸው። እዚህ ሰፈር የምታያቸው ስድስት መቶ ሰማኒያ አራት ቤቶች ዳይሬክት ተጠቃሚዎች ናቸው። ከዚህ ውሃ በቀጠናው የሚኖሩ 800 አባወራዎች አሉ። ከዛ ውስጥ ይህንን የውሃ አገልግሎት የሚያገኙት 684 ቤቶች ይሆናሉ ማለት ነው። እዚህ አካባቢ የሚኖሩ እነዚህ ውሃ የሚቀዱት ሁለት አማራጮች ነው ያላቸው። እነዚህ ሁለት አማራጮች ምንድን ነው? አንደኛ ወደ ጢጣ መስመር እስከ 2.5 ኪሎ ሜትር በመሄድ ይቀዳሉ። ይህም የሚቀዱት ምንድነው? አንደኛ ጉልበት ያለው በጉልበቱ ይሸከማል። ጉልበት የሌለው ደግሞ አህያ ካለ በአህያ ይሸከማሉ። ግን ከዚህም ሁለቱም ጉልበትም የሌለው አህያም የሌለው ምንድነው የሚያደርጉት? ሁለት የተበከሉ የውሃ እንትኖች ያሉባቸው ሁለት ሶርሶች አሉ። አንደኛው ከዚህ ከስር የምታየው ቦርከና የሚባል አለ። ሁለተኛ ደግሞ አንድ ነጥብ ሁለት ኪሎ ሜትር አንድ ነጥብ ኦልሞስት አንድ ነጥብ ሶስት ኪሎ ሜትር ባህር ሸሽ የሚባል አለ። የተበከሉ የውሃ ምንጮች ናቸው ሁለቱ ማለት ነው። ከነዛ አቅም የሌለው ሰው ቀድቶ በማምጣት እዛ ይጠቀማሉ ማለት ነው። ስለዚህ እዚህ አካባቢ እኛም ያገኘ ነው የጤና እክል ከነዚህ የተበከሉ የውሃ ምንጮች በሚቀዳ በሚገኝ ሰርቪስ ነው ማለት ነው። ስለዚህ ይሄንን ከውሃ ጋር ያለውን የጤና ነክ ችግር ለመቅረፍ ስንል ይሄንን ዋና ፕሮጀክት ከኢፋዳ ኢስላማዊ ድርጅት በተገኘ ትብብር እዚህ ያው እንደምታየው ለመስራት በቅተናል ማለት ነው ከውሃ ወለድ የጤና ችግሮች በመነሳት ስለሆነ ስንጠይቃቸው፣ አይ እንደዚህ ስለ ውሃ አቅርቦት ስንጠይቃቸው በጣም ከ2010 ጀምሮ ፔቲሽን የተሰበሰበ ፔቲሽን አሳዩን። ስድስት ፔቲሽኖችን አሳዩን በተለያየ ጊዜ ማለት ነው። በሰባት ዓመታት ውስጥ ቢያንስ ስድስት ጊዜ ፔቲሽን ተፈራርመው ቀበሌና ክፍለ ከተማ እንዲሁም ዋና ፍሳሽ አስገብተዋል። ስለዚህ እኛ ምንድን ነው ያደረግ ነው አጋራ አካላቶችን መፈለግ ነበረ። ከዚህ ችግራቸው በመነሳት ምክንያቱም አሁን እኛ ጤና ውሃ ወለድ ችግሮችን አክመን እንደ ሐኪም አክመን መሄድ እንችላለን። ነገር ግን አክሞ መሄዱ ዘለቂታዊ መፍትሄ ስላልሆነ ችግሩን ከምንጩ ማድረቅ ነው የፈለግ ነው። እሱም ምክንያቱም የሚጠቀሙት ሁለቱን የተበከሉ የውሃ ምንጮች ነው። ስለዚህ ምንድን ነው ያደረግነው ከአጋር አካላቶችን መፈለግ ነው። በዚህ በውሃ ላይ የሚሰሩ ኢፋዳ እስላማዊ ድርጅት አገኘን። ከነሱ ጋር ኮሚኒኬት አረግን። እነሱም እውነት ለመናገር በጣም ደስተኞች ነበሩ። ያው ውሃን በተለያዩ የሀገሪቱ ክፍሎች ላይ እንደዚህ አይነት አገልግሎት ይሰጣሉና ጥያቄያችንን ተቀበሉን። ከሁለት ሳምንት ውይይት በኋላ ነው ወደ ተግባር የገባ ነው ማለት ነው። የንጹህ መጠጥ ውሃ ባለማግኘታቸው ለተለያዩ ችግሮች ሲዳረጉ መቆየታቸውን የሚገልጹት በደሴ ከተማ የመገናኛ ቀበሌ ነዋሪዎች ውሃ ለማግኘት እስከ ሁለት ኪሎ ሜትር ይጓዙ እንደነበር ይናገራሉ። ረጅም ርቀት ለመጓዝ ያልቻሉት ደግሞ ንጽህና ያልተጠበቀ ውሃ ከወንዝና ከምንጭ በመቅዳት ይጠቀማሉ። ይህም ለተለያዩ ውሃ ወለድ በሽታዎች ሲያጋልጣቸው እንደነበር ነዋሪዎቹ ያወሳሉ። አሁን ላይ የወሎ ዩኒቨርሲቲ ተመራቂ ተማሪዎች በሰሩት ስራ የዘመናት ጥያቄያቸው መመለሱን ነው ነዋሪዎቹ የሚናገሩት። በውሃ ይህ አካባቢ ከሀያ ከሰላሳ አመት በላይ በጣም ተሸግሮ ነበር የነበረው ሁለት ኪሎ ሜትር እየተሄደ ቂጣ ከዚ ደግሞ ቧንቧ አንድ ነጥብ አምስት ኪሎ ሜትር አካባቢ ይሆናል። እዛ እየተሄደ ነው የሚቀዳው። እናቶች ልጆቻቸውን አዝለው ጭቃ ሲሆን ዝናብ ሲዘንብ የቆርቆሮ ውሃ አይሄድም። የቆርቆሮ ውሃ ነው የሚጠጣው እየተጠራቀመ እንግዲህ ቆርቆሮ ውሃ ምን ያህል እንደሚከብድ ምን ያህል በሽታ እንደሆነ እኔ አሁን ሰሞኑን ራሱ ልጄ ታማ ውሀ መበከል ታማ ጤና ጣቢያ እጃ ወጣቱ ወጭ ነው የማቀ። ስለዚህ የእናቶችና የህፃኖች በዋነኝነት በቃ የሀያ ዓመት ጥያቄ እንደተፈታ ነው። በጣም ነው ደስ ያለ። ልጆች ሁሉ ኮ ትምህርት ቤት ሁሉ ይረፍድባቸዋል እኮ አህያ እንዲሁ ለሸክም እንኳን የደረሱ ልጆች ሲሄዱ ትምህርት ቤት የሚቆርበት ጊዜ አለ። የእናቶች ጉልበት የህፃኖች ጉልበት እመምን በጣም ነው የቀነሰልን። በጣም ነው የምናመሰግነው። ለረጅም ጊዜ ያህል ቆይተናል። ለረጅም ጊዜ እኔ እንኳ ከመጣ ሰላሳ አራት አመት ነው። አስከፊ ነበረ። ጢጣ ሁለ ብዙ ኪሎ ሜትር ሂደን ተጉዘን ነበር ውሃ የምን ጠጣሁ። ለዚህ አሁን ወዲያ ክፍለ ከተማ ወዲያ ማንቧ ክፍለ ከተማ ተተከለን ለሰባት አመት ያህል አሁን ችግር ላይ ነው። ባህያ ነው የምናመጣው ልጅ ተሸክመን። የወንዝ ውሃ ደግሞ ሲዴክመን ስናመጣ ልጆቻችን ብለ ተቅማጥ እየተጋለጡብን ለመም እየተጋለጹብን ነበረ። ረጅም ጉዞ ነው። ጢጣ ነው ምን ሄደው እና ስለዚህ በጣም ከባድ ነው። ያከብድብናል በቤት ስራ አለብን። እዛ ውለን ስንመጣው ውሃው ወረፋ ይሆናል። እዛ እንውላለን። በቤት ስራ ብለን ብዙ አባራቹን ጋር እየተጣላንም ይወድቃሉ። ወደቁ ይባላሉ። በአምስት ሊትር ጎማ ይሄዳሉ። ደሞ ሲደክማቸው እየወደቁ እየተነሱ ከቦርከ ና ይቀዳሉ። ስለዚህ ለረጅም ሰዓት እንደው ብዙውን ጊዜ ችግር አለብን እኛ ተቅማጥ በሽታ አላቸው። ኩፊ በሽታ በዛው ውሃ ስናጥፋቸው፣ ኩፊ በሽታ ጉዲፍ በሽታ የሚባል ይዝብናል። ስለዚህ ያ ይቀርልናል፣ አልሐምዱሊላ። አሁንማ ይቀርልናል ብለን በጣም ደስ ብሎናል። አልሐምዱሊላ አሁን ደሞ ወሎ ዩኒቨርሲቲ ተማሪዎች ታመጡልን፣ በጣም ደስ ይለናል። አሁን ችግራችን ሊቀረፍልን ተነስቷል። አልሐምዱሊላ በጣም ደስ ብሎናል። በወሎ ዩኒቨርሲቲ ተማሪዎች አጋጣሚ ላይ የሆነ ሴትዮ ነበር። ጣሚ ንልህ ቦታ አሁን ከዚህ ስቴት ተራራለ ወጥተው እንደገና ሲወርዱ ቁልቁለታለ እዛ ላይ ድንጋጋ አለ። እዛ ወርቃ እርጉዝ የነበረ ሴትዮ ያስወለደችበት ጊዜያት አለ። ከዛሬ አራት አመት ምናምን በፊት ቻሌንጅ በጣም ከፍተኛ ነው። ስትወጣ በጣም ተራራለሁ ከጣቀርተ ስትመጣ ያን ሁሉም አይችሉበትና ጠዋት ሄዶ ማታ የሚመጡ አሮጊቶች አሉ። ልጅ የሌላቸው አንዳንድ በጎ ነገር የሚያደርግ ልጆች ከማያደጉላቸው ውጪ በጣም ከፍተኛ ችግር ነበረባቸው። አህያ ራሶ ውሃ የሚወስድብን ጊዜ አለ። ከወንዞ ላማለ ስለነበር ውሃው የአማራ ሲጠፋ የወንዞ ውሃንም እየተጠቀምን ለተቅማጥና ለተለያዩ በሽታዎች እንዳደረቁ ቆይተናል። ብዙ አሮጊቶች ውሃ ለመቅዳት ሲሄዱ ወድቀዋል፣ ተሰብረዋል፣ ተሸክመን አምጥተናል። ለሌሎች አርአያ መሆን የሚችል ስራ ነው የሰሩት። ተማሪ እንደዚህ ሀገሪቱ አስተምራ ተምረው ወጥተውኛ ሌላ ፊልድ ላይ ሲሰማሩ እንጂ ገና ሳይወጡ እንዲህ አይነት በጎ ነገር በማድረጋቸው እውነት ለሀገሪቷም ለእነሱም ኩራት ነው። ማንም ማድረግ ያልቻለውን ነገር ደፍረዋል። ጎበዞች ናቸው እናመሰግናለን በህክምናና ጤና ሳይንስ ኮሌጅ ተመራቂ ተማሪዎች የተሰሩ ጤና ተኮር ተግባራት የተላላፊ በሽታዎችን ስርጭት በግማሽ ለመቀነስና ጤናማ ማህበረሰብ በመፍጠር በኩል ከፍተኛ አስተዋጽኦ ያላቸው መሆኑን ነው የኮሌጁ የስራ ኃላፊዎች የሚገልጹት የእናቶችን ችግር በሚገባ አቃሏል ብዬ ነው የማስበው አሁን እስካሁን ድረስ የእኛ ተማሪዎች የሰሯቸው ስራ ተላላፊ በሽታዎች ላይ ትኩረት አብዛኛው ማለት ነው አብዛኛው የተላላፊ በሽታዎች ላይ ትኩረት ያደረገ ነው። ተላላፊ በሽታዎችን ደግሞ በቀላሉ አሁን ልጆቻችን በሰሯቸው ስራኛ ከአምሳ ፐርሰንት በላይ መቀነስ ይቻላል። ስለዚህ ሌላውም ከእኛ ጋር ቢተባበር ይሄንን በጤና ላይ የሚመጣውን ችግር ማስወገድ እንችላለን ማለት ነው። ጤናማ ማህበረሰብ ዝም ብሎ አይመጣም። አንደኛ ራስን የምንወስዳቸውን ሰውነታችን የሚገቡትን ግብዓቶች በንጽህናና በአግባቡ መጥኖ በመውሰድ፣ ሁለተኛ ከበሽታ ተላላፊ በሽታ አምጪ ከሆኑ ነገሮች ራስን በመቆጠብ፣ ሶስተኛ ደግሞ በሽታ እንኳን የሚከሰት ቢከሰት በጊዜ ወደ ጤና ተቋማት ሄዶ ሕክምና ማግኘት፣ እነዚህ ሶስቱ ሲቀናጁ ጤናማ ማህበረሰብ መፍጠር እንችላል። ተማሪዎቻችን እነዚህን ስራ ነው የሰሩት። ለምሳሌ የምግብ እጥረት ያለባቸውን ህጻናት ለይተው ማልኒትሪሽን ብለን እንጠራዋለን በሳይንሱ ያንን ለይተው እሱ ላይ ኢንተርቬንሽን ሰጥተዋል። ሁሉም ጤና ተቋማት ላይ ሊሰሩ የሚገባውን ስራ ማንኛውም ስራ ከበሽታ በመከላከል ጀምሮ እስከ ማከም ድረስ ቤት ለቤት ገብቶ ቤት ለቤት አሁን ይሄ ቤት ለቤት ነው። እያንዳንዱ ቤት ለቤት ገጠር ቀበሌ ውስጥ ነው ያለ ነው። አሁን እንደምትመለከቱት ቤት ለቤት ሄደው የጤና ምርመራ በማድረግ የሙሉ ሰውነት ምርመራ በማድረግ ብዙ ስራ ሰርተዋልና ተማሪዎቻችን አይቲንክ ከፍ ያለ ምስጋና ይገባቸዋል። ለ ስድስት መቶ ሰማኒያ አራት ማህበረሰብ ሀውስሆልድ አባወራ ውሃ እስከ ማስገባት ድረስ የደረሱ ፕሮጀክቶች ናቸው ይሄ የተግባር ትምህርት አንዱ ከማህበረሰብ ለማህበረሰብ የሚል ፍልስፍና ነው ያለው ችግሩን ማህበረሰብ ውስጥ ገብተን እንፈልጋለን መፍትሄውን ከማህበረሰቡ ጋር እንሰራለን ማለት ነው ስለዚህ በዛ ምክንያት ነው ተማሪዎቻችን ጤናማ ማህበረሰብን ከመፍጠር አንጻር ከፍ ያለ ስራ መስራታቸው ለመግለጽ ያል የጤጣ አንደኛ ደረጃ ትምህርት ቤት የልጃ ገረዶች ክበብ አስተባባሪዋ መምህርት ዘቢባ ኢብራሂም እንዳሉት ከዚህ በፊት ተማሪዎች በድንገት ሲታመሙ የመጀመሪያ ሕክምና እርዳታ የሚያገኙት በዛፍ ጥላ ስር አርፈው ነበር። የወሎ ዩኒቨርሲቲ የህክምናና ጤና ሳይንስ ኮሌጅ ተማሪዎች በትምህርት ቤቱ የማረፊያና የመጀመሪያ ሕክምና እርዳታ መስጫ ክፍሎች በማዘጋጀታቸው ለትምህርት ቤቱ ማህበረሰብ የመጀመሪያ ደረጃ ሕክምና እርዳታ ለመስጠት ምቹ ሁኔታ መፍጠሩ አንስተዋል። ብዙ ችግሮችን አሳልፈናል። በተለይ በተለይ ሴት ልጆች የንጽህና መጠበቂያ እጥረት ነበረን። እንደገና የሚቀይሩበት ቦታ አልነበራቸውም። በጣም ብዙ ችግሮችን ሲታመሙብን ማረፊያ አልነበራቸውም። በተቻለም መጠን መጀመሪያ ላይ ሜዳ ላይ ነበር ስናስተኛቸው፣ የነበረው ዛፍ ስር ነበር ስናስተኛቸው የነበረው እንደገና በየማዕከሉ በየቢሮው ቆርቆሮ እንደዚህ እየሰራን በጣም ብዙ ችግሮችን አሳልፈናል። አሁን ግን በዚህ አመት እነዚህ የወሎ ዩኒቨርሲቲ ተመራቂ ተማሪዎች መጥተው ችግራችሁ ምንድን ነው በዚህ ትምህርት ቤት ብለው ሲጠይቁ ባጭር ጊዜ ውስጥ ይፈታል ብለን አላሰብንም ነበር። ለእውነት ለመናገር እኔ ለራሱ አሁን በዚህ ባጭር ጊዜ ውስጥ ከየት እንዴት አድርገው ሊሟላላቸው ይችላል? እውነትም ግን ሰውን ለመርዳት ሰው መሆን በቂ ነው የሚለው ነገር ከነሱ መረዳት ይቻላል። ያንን ችግር ነገር ነገርናቸው ወዳውን የጀመሩልን ይሄው እንደምታዩት የንጽህና መጠበቂያ የለንም ነበረው ኦልሞስት ምንም የለንም ማለት ይቻላል። ከተለያዩ ጤና ጣቢያ እየለመን የተወሰነ ለአንዳንድ ልጆች ነበር ስንሰጥ የነበረው። አሁን ግን ሁሉን ነገር ፉል አድርገውልናል፣ እንደገና ቤቱም ተሰርቷል። ይው እንደምታዩት ይሄ የልጅ አገረዶች ማረፊያ ነው። አሁን አልጋ ምናምን አዘጋጅተን እዚ ጋ አልጋ እናስገባለን። ይሄ የሚታየው ሻወር ነው መጠቀሚያ ልጆቹ ቢታመሙ ሌላም ችግር ቢደርስባቸው እዚህ ጋር ገብተው ታጥበው ቀይረው እንደገና አርፈው የሚሄዱበት ሁኔታ የተፈጠረልን ከምንም በላይ ደስተኛ ነን። በዚህ አጋጣሚ የወሎ ዩኒቨርሲቲ ተማሪዎችን ከምንም በላይ በቃ ምንም ቃላት ያጥረናል ለማመስገን ማለት ነው። መሰበር ሊኖር ይችላል፣ ሌሎችም እርስ በርስ ልጆች ሊጋጩ ይችላሉ። የሚፈጠሩ ችግሮችን ቀድመን ሐኪም ቤት ከመሄዳችን በፊት ለተማሪዎችና ለመምህራን ፈርስት ኤድ ስልጠና ሰጥተውናል። ዩኒቨርሲቲ ድረስ ሂደን ስልጠና ተካፍለን መተናል። ተመራቂ ተማሪዎቹ ከተለያዩ አካላት ገንዘብ በማሰባሰብ በቧንቧ ውሃ፣ ጤና አጠባበቅ ጣቢያ የመጸዳጃ ቤት ማስገንባት ችለዋል። ይህም ምቹ የስራ አካባቢን ከመፍጠር አንጻር ከፍተኛ ሚና እንዳለው የጤና ጣቢያው ተወካይ ኃላፊ ገልጸዋል። የወሎ ዩኒቨርሲቲ ተማሪዎች ተመራቂ ተማሪዎች በቲቲፒ ፕሮግራም በጣም የተለያዩ ብዙ አክቲቪቲዎች ሰርተዋል። ያው እንደምታዩት ደረጃውን የጠበቀ የሽንት ቤት አገልግሎት ለተቋሙ ሰርተዋል። ይህም በወንድና በሴት እየተለየ ሲሆን፣ ተጨማሪ ደግሞ ህብረተሰቡን በማስተባበር እንዲሁም ስታፍን በማስተባበር የደም ልገሳ ፕሮግራም አድርገዋል። ተጨማሪ ደግሞ የሀይጅንና የሳንቴሽን ስራዎችንም ሰርተዋል ማለት ነው። ተጨማሪ ደግሞ የጤና ጣቢያው ስታፍ በሙሉ የክሊኒካል ኦዲት ትሬኒንግ ስልጠናዎችን አስተባብረው ሰጥተዋል ማለት ነው። የጤና ተቋም በጣም ብዙ የታካሚዎችን የሚያገለግለው ብዙ ስታፎችም አሉት። ስለዚህ አሁን ይሄንን ሽንት ቤት በመገንባቱ ጥሩ የሆነ ኤንቫይሮንመንት ይፈጠራል ማለት ነው። ንጹሕና ጽዱ የሆነ አካባቢ እንዲፈጠር ያደርጋል ማለት ነው። የሕክምናና ጤና ሳይንስ ኮሌጁ ተመራቂ ተማሪዎች በሰሩት የማህበረሰብ ተኮር ተግባር በተለይ በቧንቧ ውሃ ጤና አጠባበቅ ጣቢያ የመጸዳጃ ቤት ማስገንባታቸው በንጽህና ጉድለትና በአካባቢ ብክለት ምክንያት የሚከሰቱ ተላላፊ በሽታዎችና የተገልጋይን እንግልት ለመቀነስ የሚያስችል መሆኑን በኮሌጁ የማህበረሰብ ተኮር ትምህርት ክፍል አስተባባሪ ሲስተር ዚነታ በጋዝ ይገልጻሉ። የእኛ ተማሪዎች ጤና ተቋሙ ላይ በተመደቡበት ሰዓት የሽንት ቤት አገልግሎት አይሰጥም። የሽንት ቤት አገልግሎት መስጫ ቦታ ባለመኖሩ ምክንያት ህመምተኞች መጥተው ተገቢውን የሆነ የሚያስፈልገውን ምርመራ ለመስጠት ሽንት ቤት ያስፈልጋል። ስለዚህ ለምሳሌ አሁን የሽንት ምርመራ፣ የሰገራ ምርመራ ያስፈልጋል አይደል? ለዚህ ደግሞ ምን ያስፈልጋል? ሽንት ቤት ያስፈልጋል። ያ ባለመኖሩ ምክንያት ያንን ችግር አይተው ይሄንን ሽንት ቤት አንዱ ፕሮጀክታቸው አደረጉ ማለት ነው። ይሄ በጣም ትልቅ የሆነ ፕሮጀክት ነው። በመንግስት በኩል ብቻ ተብሎ ቢተው ማህበረሰቡ እየተገለገለ አይደለም ማለት ነው። አላስፈላጊ ወጪዎች እየተዳረገ ነው። ሄደህ የሽንት ምርመራ ሌላ ቦታ አድርግ፣ ሄደህ የሰገራ ምርመራ ቦታ ሌላ ቦታ አድርግ እየተባለ ነው። ያ እንዳይሆን የማህበረሰባችንን እንግልት ይቀንሳል እና ትልቅ ችግር ነው የፈታ ታካሚው ብቻ ሳይሆን ማለት ነው። እዛ ያለውም ሰራተኛ የግድ መቼም የሽንት ቤት አገልግሎት መኖር አለበት። ያ ካልኖረ እንደ ማንኛውም አካባቢውን በቀላሉ የመበከል ችግር አለ ማለት ነው። ያተበከለ ደግሞ የምንለው በቀላሉ ይሄ ተላላፊ በሽታ የምንላቸው ነገሮች ከአንዱ ወደ አንዱ እዛ የሚመጣው ታካሚ ነው። ያ ታካሚ ሲመጣ ደግሞ የተለያዩ በሽታዎችን ይዞ ነው የሚመጣው። እዛ ቦታ ላይ መጸዳጃ ቤት እስከሌለ ድረስ አጥር ስር ሊሆን ይችላል፣ መንገድ ላይ ሊሆን ይችላል። እንደዚህ አይነት ነገር ይጠቀማል። ስለዚህ የበሽታ ስርጭቱ የመተላለፍ እድሉን ከፍተኛ ነው ማለት ነው። ስለዚህ ይሄ ሽንትሜት በገባቱ ይሄን ሁሉ ችግር ይቀርፋል ማለት ነው። የአካባቢ ብክለትንም ቢሆን እንደዛው ማለት ነው። የሕክምና ባለሙያዎቹ ያደረጉት የተግባር ልምምድ በቀጣይ የማህበረሰቡን ችግር በመለየት ፈጣን የመፍትሄ አቅጣጫዎችን ለማመላከት የመሪነት ልምድ የሚያካብቱበት መሆኑም ተመላክቷል። የተመራቂ ተማሪዎቹ ተግባር ተቋሙ ብቁና ተወዳዳሪ ዜጎችን ለማፍራት የያዘውን እቅድ ለማሳካት ከፍተኛ ሚና ያለው መሆኑን የወሎ ዩኒቨርሲቲ የህክምናና ጤና ሳይንስ ኮሌጅ ምክትል ድን ዶክተር መለሰ ሸንቁት ገልጸዋል። መሪነት አንዱ የጤና ባለሙያ የሚጠበቅበት አንዱ ክህሎት ነው። ስለዚህ ልጆቹ እዚሁ እንደምትመለከቷቸው ከእኛ ጋር ሲሰሩ የነበሩት ሐኪሞች ናቸው፣ ግን ጉርጓር ሲቆፍሩ ነበር። ሐኪሞች ናቸው፣ ግን ቤት ለቤት ሀሳባቸውን ይዘው ገንዘብ ሲጠይቁ ነበር። ፈንድሬዝ እያደረጉ ማለት ነው። ሐኪሞች ናቸው ማህበረሰቡን ሞቢላይዝ ይሄ አንድ ነጥብ ሁለት ኪሎ ሜትር አሁን የቆፈረው ማህበረሰቡ ነው። ስለዚህ ባለበት ቦታ ማህበረሰቡን ሞቢላይዝ በማድረግ ማህበረሰቡን በማንቀሳቀስ ከማህበረሰቡ መ የመፍትሄ ሀሳብ በማምጣት አጠቃላይ የአመራርነት ክህሎታቸውን አሳድገዋል። ሁለተኛ ደግሞ ሲወጡ የክሊኒካል ስኪል ብለን የምንጠራውን ወይም ደግሞ የሙያዊ ክህሎታቸውን ጤና ጣቢያ ቁጭ ብለው ሆስፒታል ቁጭ ብለው ሲሰሩ ሲተገብሩ ነበር ና እንደዚህ አይነት ስራዎች እየሰሩ ስለሆነ በዚህ አማካኝነት ተማሪዎቹ ለሙያቸው ብቁም የሆነውን ሀሳብ ይዘው ይወጣሉ ና ወደ ማህበረሰቡ ሲቀላቀሉ ውጤታማ ይሆናሉ። ፕሮጀክቶቹ በዚህ አማካኝነት አይ ቲንክ እንከን ይገጥማቸዋል ብለን አናስብም ና ቀጣይነታቸውን ማረጋገጥ ችለናል ማለት ነው። የወሎ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ የአካባቢውን ማህበረሰብ ጤናማ ለማድረግ ና ሀገራችን የምትከተለውን በሽታ መከላከልን መሰረት ያደረገ መርህ ለማሳካት እንደሚያግዝ ነው የኮሌጁ ተወካይ ቺፍ ኤክዚኪቲቭ ዳይሬክተር ዶክተር መታደላዳኔ የተናገሩት። ኮሌጁ በሽታዎችን ቀድሞ ለመከላከል የሚያግዙ የግንዛቤ ፈጠራ ስራዎችን አጠናክሮ እንደሚቀጥልም ዶክተር መታደል አረጋግጠዋል። ይህ እንግዲህ በተማሪዎች የሚተሰራ አንዱ ትልቁ የማህበረሰብ አገልግሎት ፕሮጀክቶች ናቸው ማለት ነው። ዩኒቨርስቲው ኮሌጁ በራሱ የሚስራቸው የማህበረሰብ ፕሮጀክቶች አሉ። ግን ተማሪዎቹ በራሳቸው ኃላፊነቱን ወስደው ራሳቸው እኛ እንግዲህ ያበጣነው ነው እንደ በጀት ያወጣ ነው በጀት የለም። ስድስት ሚሊዮን ብር የሚገመት ፕሮጀክት ፈንድሪዝ አድርጎ መስራት ለዛም ፕሮፖዛል መቅረጽ አገራካትን መፈለግ አንዱ የትምህርቱ አካል ነው። ያን ሰክሰስፉል ያችሁ አድርገዋል። በአጠቃላይ የኢትዮጵያ የጤና ስርዓት መከላከል ነው፣ በሽታን መከላከል ፎከስ ያደርጋል። ስለዚህ ለአንድ ማህበረሰብ ውሃ ቀረብክለት ማለት በውሃ ወለድ የመጡ በሽታዎችን ቀነስክ ማለት ነው ና መከላከል የበሽታ መከላከል ምንድ ነው የሚለውም በደንብ ኮንሴፕቹዋል ኢምፕሊመንት አድርገዋል ማለት ነው። እንግዲህ ያለው ኢምፓክቱን ደግሞ ዩኒቨርስቲ ውቅ ሰሰነቢት ለማድረግ ደግሞ ፕሮጀክቶችን በተማሪ የተሰሩ ፕሮጀክቱ ቀጣይነታቸውን ይከታተላል ማለት ነው። ይሄ በየጊዜው የምናደርገው ስራ ነው። በራሳችን የ የምርምራ ማሳብር ኮፖሬት ዳይሬክተር የሚመራ ነው ፕሮጀክቱ በዛ ውስጥ ይታቀፋሉ። ቀጣይም ደግሞ ሁልጊዜ በየአመቱ የሚካሄድ የተግባር ተኮር ትምህርት ስለሆነ ቀጣይ ተማሪዎች ሲመጡ ደግሞ ከዚህ የተለየ መር የተሻለ ስራ እየሰሩ የባህርሰ ዩኒቨርሲቲ መከላከል ስራ አስተዋጽኦ ያደርጋሉ። ከዛም ባሻገር ደግሞ የህብረተሰቡ ጥያቄ ምላሽ ይሰጣሉ ማለት ነው። የአካባቢ ከፍተኛ ውሃ እጥረት ያለብን ነው። ይሄ የደሴ ከተማ አስተዳደር ባለማስገባቱ ህብረተሰቡ ከፍተኛ ቅሬታ እያደረሰ ያለበት አካባቢ ነው። እሱን ኛ እናቅንበት ተማሪዎች የሚያውቃሉ መረጃ ሲሰበሰብም የመረጃው ዋናው ቶፒክ ስለነበረ በመረጃው በተሰበሰበው ዳታ መሰረት ቅድሚያ ሰጥቶት ይኸው እንዲገባ ተደርጓል። እንግዲህ ከዋና ከሰሱ አንድ ነጥብ ሁለት ኪሎ ሜትር ተዘርግቶ ከዚህ እንዲደርስ ተደርጎ ነው ያያችሁት። ይሄ በጣም ትልቅ ፕሮጀክት ነው ማለት ነው። አሁን ፕራክቲካሊ እየሰሩትን ወደ ማህበረሰብ ሲገቡም ይሄው ማህበረሰብ የሚያጋጥማቸው የውሃ እጥረት ያለበት፣ የሽንት እጥረት ያለበት፣ የከፍተኛ ደረቅ ቆሻሻ አካባቢ የተበከለበት፣ ስለዚህ ይህን ችግር ካሁኑ ኤክሰርሳይዝ ያደረጉት ማለት ነው። ሲወጡ ይህን ሶልቭ እያደረጉ ስለሚሄዱ በተማሪዎች በጣም ኮርተንባቸዋል ማለት ነው። በቲዎሪ የተማሩት አለ፣ የኖሎጂ ያካበቱት አለ፣ ፕራክቲስ በልምድ አሁን ያካበቱት አለ። ሲወጡ ያን ወደ ተግባር የሚቀይሩበት ስለሆነ ከስነ ምግባር አኳያ ያው ህዝብ ማገልገል ነው። የጤና ባለሙያና ተልእኮ ህዝብ ማገልገል ደግሞ ችግርን በመፍታት ስለሆነ ችግሩን አሁን ጀምሮታል። ወደፊት ይሄን ያስፋፉ እነሱ አራ ይሆኑ ይቀጥላሉ ማለት ነው። የተወደዳችሁ ተመልካቾች፣ ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው መሰናዷችን የዛሬው የህክምናና ጤና ሳይንስ ኮሌጅ የመጨረሻ ዓመት ተማሪዎች ያከናወኗቸውን ተግባራት የተመለከተው መሰናዷችን የተከታተላችሁትን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሳምንት በሌላ መሰናዶ እንገናኛለን። ቸርን ሰንብት